ጤና ይስጥልን ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባሉ። ዲጂታል ትራንስፎርሜሽን የአፍሪካ ኢኮኖሚ ታሪክ የመቀየር ልዩ እድል እንዳለው ጠቅላይ ሚኒስትር አብይ አህመድ ገለጹ። በኢትዮጵያ ዲጂታል ክህሎት ለማበልፀግና አስፈላጊ መሰረተ ልማት ለመገንባት ጥሩ እርምጃዎች ተራምደናል ሲሉ ጠቅላይ ሚኒስትሩ በኮሜሳ የመሪዎች ጉባኤ ላይ ተናግረዋል። ሰንሰለት ለማሻሻልና የሀገራት ተጠቃሚነት ለማሳደግ ጉባኤው ሰፊ እድል የሚፈጥር እንደሆነ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ተናግረዋል። በሌላ በኩልም የገንዘብ ሚኒስትር አህመድ ሺዴ ኢትዮጵያ በአፍሪካ ከሚገኙት ተቋማት መስራች እንደመሆና በምስራቅና የደቡብ አፍሪካ አገራት የጋራ ገበያ ኮመሳ ንቁ ተሳትፎ እያደረገች ነው ብለዋል። በ24ተኛው የኮሜሳ ጉባኤ በጠቅላይ ሚኒስትር አብይ አህመድ የተመራ ልኡክ ተሳታፊ የሆነች ኢትዮጵያ ዲጂታል መተማመንን በማፋፈት ረገድ ውጤት ማስመዝገባን አሳውቃለች። ብላን ከስደት ተመላሽ ዜጎች በዘላቂነት ለማቋቋም ባለድርሻ አካላት በቅንጅት መስራት እንዳልባቸው ተገለጸ። ከስደት ተመላሽ የሆኑ ዜጎች በዘላቂነት ማቋቋም ላይ በሚያጋጥሙ ችግሮችና መፍትሄዎቻቸው ዙሪያ በአዲስ አበባ ውይይት ተካሂዷል። እነዚህ ተመላሽ ዜጎች በዘላቂነት ለማቋቋም ተቋማት በቅንጅት መስራት ይገባቸዋል ሲሉ በፍትህ ሚኒስቴር የፍልሰት ትብብር ጥምረት ሰክረታሪያት ኃላፊ አብርሃም አያሌ ተናግሯል። በተለያዩ ጊዜያት ከስደት የሚመለሱ ዜጎች ለማቋቋም በርካታ ስራዎች መሰራታቸውን የተናገሩት ደግሞ የስራና ክህሎት ሚኒስትር ዴታ ሰለሞን ሶካ ናቸው። ኢትዮጵያና በልጅየም በሁለትዮሽ የፖለቲካና ኢኮኖሚ ጉዳዮች ላይ ምክክር አደረጉ። በምክክሩም በልጅየም በኢትዮጵያ ልማት በተለይም በትምህርት ዘርፍ ትልቅ ዋጋ የሚሰጥ አጋር ሆና መቆየቷን የተነሳ ሲሆን በዚህም በርካታ እድል ኢትዮጵያ እንዳገኘች ተጠቁማል። በልማት ዘርፉም የቤልጅየም ባለሀብቶች ፍላጎት እያደገ መምጣቱን የተነሳ ሲሆን እንደ ግብርና፣ አረንጓዴ ኤነርጂ፣ ሎጅስቲክና ማኑፋክቸሪንግ ባሉት መስኮች ተጨማሪ ተሳትፎን ኢትዮጵያ በደስታ እንደምትቀበል ተገልጿል። ኢትዮጵያ የማክሮ ኢኮኖሚ ማሻሻያ ማድረጓ የሚበረታታ ተግባር መሆኑን በምክክር መድረኩ ላይ የተነሳ ሲሆን ይህም የገበያ መረጋጋትን ለመፍጠር የታለመና በግል ዘርፍ የሚመራ እድገት ለማገሎት መሆኑን ተጠቁሟል። የሳይበር ጥቃትን ለመከላከል የሳይበር ደህንነት ትኩረት ሊሰጠው እንደሚገባ የኢንፎርሜሽን መረብ ደህንነት አስተዳደር ገለጸ። በስድስተኛው አገር አቀፍ የሳይበር ወርን አስመልክቶ የኢንፎርሜሽን መረብ አስተዳደር ዋና ዳይሬክተር ትግስት ሀሚድ የሰጡት ጋዜጣዊ መግለጫ የሳይበር ጥቃት እየጨመረ መምጣቱንና ችግሩን ለመከላከል የተለያዩ ተግባራት እየተከናወኑ መሆኑን ገልጸዋል። የሳይበር ደህንነት የዲጂታል ኢትዮጵያ መሰረት በሚል መሪ ቃል የሳይበር ደህንነት ወር ከጥቅምት አንድ እስከ ሰላሳ 2018 ዓ.ም በተለያዩ ምራ ግብሮች እንደሚከበር ዳክተሯ ተናግረዋል። ኢትዮጵያን የሚረከቡ ወጣቶችና አፍላ ወጣቶች ላይ በትኩረት እየተሰራ መሆኑን የጤና ሚኒስትር ዴኤታ ዶክተር ደረጀ ጉማ ተናገሩ። ስድስተኛው አገራዊ የአፍላ ወጣቶችና ወጣቶች ጤና ጉባኤ የአፍላ ወጣትነት እርግዝናን ለማቆም እንተባበር በሚል ቃል በሀምሊን ፊስቱላ ሆስፒታል ተካሂዷል። በጉባኤው ላይ በተለያዩ አካባቢዎች የሚገኙ ወጣቶች ተሰባስበው ስለ ጤናቸው መክረዋል። የጤና ሚኒስትር ዴኤታ ዶክተር ደረጀ እንዳሉት መንግስት የጤናው ተደራሽነት ለማስፋት ያከናወናቸውን ተግባራት ውጤት እያመጡ ይገኛል። በተለይ የአፍላ ወጣቶች የሚደርስባቸውን የጤና እክሎች ለመቅረፍ የሚያስችሉ ስራ ላይ ትኩረት መደረጉን ገልጸዋል። በመጨረሻም የውጭ ዜና። እስራኤል እና ሐማስ በጋዛ የተኩስ አቁም ስምምነት የመጀመሪያው ምዕራፍ ላይ ከስምምነት መድረሳቸው ተሰማ። የአሜሪካን ፕሬዚዳንት ዶናልድ ትራምፕ የሁለቱ ወገኖች የተኩስ አቁም የመጀመሪያው ምዕራፍ ላይ መስማማታቸውን አስታውቀዋል። ይህንን ተከትሎ ፍልስጤማውያን እንዲሁም እስራኤላውያን ደስታቸውን እየገለጹ ይገኛሉ። ከዚህ ስምምነት እንዲደረስ በግብጽ ድርድሮች ሲደረጉ የነበረ ሲሆን የኳታር፣ አሜሪካና ቱርክ ልዑካን ድርድሩ ለስኬት እንዲበቃ የበኩላቸው ሚና ተጫውታል። ይሄ ስምምነት ወደ ጦርነቱ መቋጫ የሚመራ ሲሆን ሐማስ እጅ ያሉ እስራኤላውያን ታጋቾች እንዲለቀቁ በእስራኤል እጅ ያሉ ፍልስጤማውያን እስረኞች እንዲፈቱ፣ የእስራኤል ወታደሮች ከጋዛ እንዲወጡና ሰብአዊ ድጋፎች ወደ ጋዛ እንዲገቡ ያችላል ተብሏል። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ